ሀይ፣ እንዴት ናችሁ? ደህና ነኝ ያለው አልሐምዱሪላ። እኔ ጋሞላብ ነኝ። አሁን ይዤ የመጣውት ያው የጋሞ የደቡባዊ ኢትዮጵያ የዳጣ አሰራር ላሳያችሁ ነው። እንደምታዩት እዚህ ጋ የድንብላል ቅጠል ወይንም ኩዝበራ አለ። እዚ ጋ ደግሞ በሶብላ የበሶብላ ፍሬ ቅጠል አለ ማለት ነው። እንደገና ትንንሹ የዳጣ ሚጥሚጣና ቃሪያ ነው እኔ የምጠቀመው። በተረፈ ደግሞ እዚህ ጋር ነጭ ሽንኩርት አለ፣ ሩዝሜሪም አለ አብሮት፣ ሩዝሜሪ አለ። ዝንጅብል ልጨምርበታለሁ አልጨመርኩም፣ እና አጥቤ አጥቤው አዘጋጅቼ ወደ መፍጨት ላይ እንገናኝ። ያው ተመልሽ መልቻለሁ። እንደምታዩት ይህ ዝንጅብል በጌ ነው። ሁልቸው ዝግላቱን እናሳያቸዋለን። ያው ምፋቅ ስላለበት ነው። ተከታተሉ፣ እያብራችሁን ቆዩ። ጌጋሞ ባልትናን እዘዙ። ስልክ ቁጥር ላይ አለ የዋትሳፕ እንዲሁም የቴሌግራም። እንዲሁም ደግሞ እንደገና ደግሞ ይህን የመሰለ የገላግሌ ቢላዋ መግዛት የምትፈልጉ የገላግሌ የቤት ዕቃ ዋጋ ማወቅ የምትፈልጉ ካላችሁ ከዚህ ቪዲዮ ኮመንት ላይ አንድ ቁጥር እንጻፉ። ሙሉ የገላግሌ ፕሮዳክት ዋጋውን በዩቲዩብ ቻናሌ ላይ ቪዲዮ አዘጋጅቼ ፖስት አደረግላችኋለሁ። እናንተ ሰብስክራይብ እያደረጋችሁ ነው ተፈቃችሁን እንዳትረሱ። እና እኔ እንዲ በቲክቶክ የምታውቁኝ በእብደቴ ነው። አንዳንዴ በእብደታችን መካከል ቁም ነገር ነው። ሳጥኑን እንዳይሆን። እናት እንዲህ ልታጭሆ ሳጥኑን እንዳይሆን ከእሱ በቂ ነው። ውሃውን ካርቶን ላይ አታስቀምጡ። ከጎን ሲሚንቶ ላይ አስቀምጡ። እሱ ካርቶን አስቀምጡ። ይሄ ሲቆሽሽ ይቀየራል። እንዴ እየተቀነሰ አትሄድም። እዚህ ጋር ውሃውን አድርግላት ከሽንኩርቱ ዕቃ አጠገብ። አንተ ካርቶኒው ላይ ውሃውን እያደረግክ ነው የምትደፋው። ምቅርታ ከልጅ ጋር እያወራ ነበረ። ምድላችሁ ነው።

ሌላ ጎርጓዳ ሳህን ያስፈልገናል። እያጠብን እናረግለን ባቸው አፈር ከውስጥ እንዲቀር ማለት ነው። አሁን አሳያችኋለሁ ምን ያህል እንደወጣ። በነገራችን ላይ እኔ አረብ ሀገርም ስንኖር ይጠጣል እንደዚህ አርግ ነው ማለት ነው። አሸዋ እንዲህ ካላጸዳ፣ የኩላሊት ጠጠር ያስከትልብናል። ይህ አሸዋ የኩላሊት ጠጠር ነው። ምንም ጊዜ ቅጠል ስታጥቦ ልክ አሁን እኔ እንዳጠብኩት አይነት መንገድ እጥራ። ሁለተኛ ውሃ

አድርጎ እንዲህ ተዘጋጅቷል እንደነገርኳችሁ ሚጥሚጣ፣ ቃሪያ፣ አረንጓዴ እንዲሁም ነጭ ሽንኩርት፣ ዝንጅብልና የድንብላል ቅጠል እና ሮዝሜሪ አለው። እዚህ ላይ ጨው ጨምሬ እፈጫለሁ። የመፍጨቱም ሂደት አብረን ነው የምንከታተለው። ወደ መፍጫውን ላወጣጣና ተመልሽ ይመጣላቸዋል። ሶ ይሄ እንዳጣል ማዘጋጀት ያው ጨው ዘይትና መፍጫ እንዲሁም የተቀላቀሉ ከሚጣ ጋር ቅመሞች ያስፈልጋሉ። መጀመሪያ ቅመሞችን ችቢሎን ትንን ትላላለች ግዴታ ማድረጋለብ ያው ጋይስ ለተፈጠረው ክስተት ይቅርታ እንጠይቃለን። ጓደኛ የመታ ነው ቃልት ውስጥ እንደምቻታ ስለፍቻ አለሁ። ከዛ ጨው እዚህም ያህል በቂ ነው። ዘይትም ምናልባት አንድ ሲኒ ያክል በደንብ እንዲፈጨው እና ዳጣው ረጅም ጊዜ እንዲቀመጥ ያደርገዋል ማለት ነው። የዛሬ ቪዲዮ በጣም ረጅም ነው። እንግዲህ ታክሳት ተመልከቱት። ሰብር አርጋችሁ ፈጭቼ ልመለስ። ያው እንደምታዩት ዳብጣው ተፈጅቷል። ለማሳየት ላውጣውና በማንኪያ እስኪ ማሳያችሁ። ይሄን የመሰለ ዳብጣ። ያው የእጅ በርታ ስለሌለኝ አንደኛ እሳት ላይ ትንሽ አንቸከችፈዋለሁ። ለምን አንቸከችፈዋለሁ? እዚህ ጊዜ እንዲቀመጥ ይቀመጥና እንዳይሰለፍ ይረዳኛል ማለት ነው። ስለዚህ እንደምትወዱት ተስፋ አድርጋለሁ። ዛሬ ጋሞ ዳጣ ዳጣ ሰርታለች። በነገራችን ላይ ምን አላት እንትን አለ ፎሶሴ እሰራለሁ፣ በኋላ በፎሶሴ እንበላዋለን። አሸ ነገር የለም። ጋሙላ ቤት እንደምታዩት ዳጣውን ይሄን ይመስላል። በጣም ሽታው ልዩ ነው ልዩ